አሰላሙ አለይኩም ወረህመቱላህ ወበረካቱ ወድና ወድ እየተከበራችሁ የቻናሊ ቤተሰቦች ውድ ተመልካቾች ወዳጆች አንዴ ናችሁ ደህና ናችሁ ወይ ሰላም ናችሁ ወይ በላይክ ጀምሩት በሼር በሰብስክራይብ ጀምሩ ይሄን ቪዲዮ ማለት ነው ዛሬ እኔ የገረመኝ ነገር ሰባት አመት ሙሉ እቺ ሴትዮ ከአማቿ ጭንቅላት ለምንድነው የማትወርደው ቆት ለምንድን ነው ማትወርደው? ማለት ሁሌ እስከ እሱ ጋ እንደተነጫነጨች ሁሌ ከልጇ ጋር እየተባላች ልጇ አሁን እሷ አያት ሆነች ማለት ነው፣ ሁለት ልጅ ወለደች ሴትይቱ። ቆይ ከልጁ ጋር ምን ፈልጋ ነው ነው መሰለን? ምሳሌ ልጅ በፊት አማችየውን አፍቅረው ነበር ወይ ከሳምሪ በፊት እኔ እኮ ግራ ገባኝ። የሰው ልጅ ይከበራል። አማት ማለት ትልቅ ናት። አሁን የልጅ ልጅ አይታለች። ሁሌ ልጅ እየሆነች የምትሄድበት ሁሌ ስለ እሱ ስም እየ ቅናት መንፈስ እኮ ነው ይሄ። ሁሌ የሰውን ልጅ እያብጠለ ጠላቶች የምትሄዱት ለምንድን ነው? የቅናት መንፈስ ካለባችሁ ሁሌ በሱ ስም ትራመዳላችሁ ሁሌ እሱን ስም እያነሳችሁ፣ እገሌ እኮ ወንድ ነበረ። ዘሮቹ እኮ አባት እናቶች፣ ብስምላይ ረህማን አባት እናቶቹ ምን አርጓት? ወንድሞቹ ምን አርጓት? እህቶቹ ምን አርጓት? እሷ እንደወለደች ወንድም አላት፣ እህት አለው፣ ወንድም አለው። እናቱ እሱ ነ እሷ ለራሷ ቀላ የእሱን እናት እያቀለለች የእሱን ቤተሰቦች እያቀለለች እንዲህ አይነት ውርደታም ሴትዮ በምድር ላይ ወላ አይትናና እ ሚዲያ ላይ ስትመጡ ማለት ነው ጥሩውንም መጥፎውንም ደጉንም በጎውንም ከይር የሚያስብላችሁም ሸር የሚያስብላችሁም ሚዲያው ላይ ነው የሚታዩት ያጀማአ እኔ ገረመኝ እኔ በጣም ነው የገረመኝ ያጀማ ምንድነው እሱ ይሄ ምንድነው እየተካሄደ ያለው ወላይ ልጁ በጣም የሰው ልጅ ነው። በጣም በጣም በጣም የሰው ልጅ ነው። እኔ አደነኩት ወላይ አደነኩት። የሳምሪን ባል እንደው ልቦና ይስጥክ ወንድሜ። አሁንም ይበልጥ ልቦና ይስጥክ አንተ። እሷ የሳምሪ እናት ናት፣ አክብረካት። ምክንያቱም ልጇ ከእሷ ሆድና የወጣቸው አክብር፣ አክብረካት ሁለት ልጅ እስከምትወልድ ድረስ ለእሷ መልስ ሰዓት ሰጥቆ ይተክ ነበረ እንደፈለገች እየረገጠች፣ እንደፈለገች እየሰደበች አይሆን ጊዜ ደግሞ ሻንጣ ይዞ ብኝ ሄድዋል። ጭራሽ በአምስት አቦ ከምሳ የሚገዛ ሻንጣ ይዞብኝ ሄድ ወደ ሀገር ቢላ በእሱም እያብጠለጠለችው ነበረ። በእሱም ልጇን ወላ ልጅቱም እውነት እራሷን አለማጥፋቷ በጣም ጀግና ወላ በጣም ንቁ ልጅ ናት ማለት ነው። ንቁ ጭንቅላታ ንቁ ጭንቅላታ የነቃ በእልህ የምትጋዝ ለጠላቶች እጅ አለመስጣት ወላሂ፣ ለእሷ ጠላት ናት እናቷ፣ ለልጇ ጠላቷታ ናት እ እናት እኮ የልጅን መውደቅ አትወድም እኮ። ልጇ የበለጠበት ደርሳ የበለጠ ምንም ስሩ ቡችላዎችን አድርሳላት። ወላሂ ወንድና ልጅ እንደው ሳምሪየ ልጆችሽን አ። በምህረቱ በጥላው በከለላ አርጎ ያሳድግልሽ እንደው ቆሻሻ አያት በመኖራቸው እንደ አንዳንዴ ሲያድጉ ያፍሩብ ያፍሩባታል እውነቴን እንምላችሁ ቆሻሻ አያት ስላለቻቸው ሲያድጉ እነዚህ ልጆች ያፍሩባታል ቪዲዮዋ ስመለከቱ ስለ እናታቸው ያላት ጥላቻ፣ ስለ አባታቸው ያላት ጥላቻ ስለምታወራ እነዚህ ልጆች ነገ ሶሻል ሚዲያ ይጠቀማሉ። እችን አያታቸውን ቻናላን ገብቶ፣ ሚዲያዋን ገብቶ ቼክ ሲያደርጉ ስጥ ወላሂ ምን እንደሚሰማቸው አላቅም። ጭንቅላታቸው ላይ ሳምሪ በጊዜ ለልጆቻ ለአቅም እንትን እድሜ ሲደርሱ አቅማቸው በቃ ምክር የሆነ በቃ አለ አይደል፣ ሲደርሱ ለልጆቿ እንዲህ ብላ ማስረዳት አለባት። እናቴ እንዲህ እንዲህ ነበረች እንዲህ እንዲህ ነበረች፣ የኔን የኔን ተደስቼ መኖሬን አታስብም ነበረ፣ የኔን ውጥቀት ነበረ የምታስበው እናቴ ባለጌ ናት ብላ እንደው በጊዜ ማስረዳት አለባት። ሳምሪ ማለት ነው። አላ ወላሄ ልጁ ማለት ነው። አሁንማ ውጦ ውጦ ውጦ ውጦ ሳቅተው፣ በህግ ነው የሚደራደረው። ከአንቺ ጋማ አልወራረድም አላት። አውስ ቢላ፣ እኔ እንዲ የወረደች ሴት እኔ በምድር ላይ አየው፣ የቀለለች ሴት እኔ በሚዲያ ላይ አየው ማለት ነው። ማን ነው የልጇን ባል እንዲደፍሮ ሁሌ የሚናገረው ሁሌ ሚዲያ ላይ የሚጨማለቀው? እንደው መከበር የለው ወይ? እሱ አሁን ልጅ ናት፣ ሜካፕና ዊግ እየደረደረች ሆዳን በመርፌ እያስወጠረች ልጃገረድ ሆኜ ልድ ብላ ማታደርገው ጥረት የለም ግን ወላሂ በጣም ያስጠላል ደግሞ ስልጤዎች ለስልጤዎች ጦስ አርጉሽ እቺ ርኩስ ስልጤዎች በአንቺ አፍ አይጠሩ ደግሞ ሰሞኑን በስልጤዎች ተነስታለች ጦሳችንን ውሰኝ እንጂ ቆሻሻ እንጂ ግማታ ለልጆች ሻኖሻንቺን ለስልጤ ቤርቤር ሰው ልትሆኝ ነው እንዴ ወሰክ ማለት ነው እንደው፣ ንገሯት ልክ ልኳን እንደው ሚነግራትና ሚገርፋት አታለች። ቆይ ልጁ አይገርፋትም እንዴ? ወላህ ልጃኮ ኮ የፍጥኝ አስሮ እኮ መቅረፍ ይችላል። ለምንድን ነው እንዲህ ስቱን፣ እንዲህ ስትጨማለቅ፣ እንዲህ ስትወርድ፣ እንዲህ እንዲህ ስትቀል ዝም ብሎ የሚያያት ወንድ ልጁ? እንዴት ነው እሱ

ወግማራ ጋይቶ የኖሩ ነው። እስቲ ለምንድን ነው ይህን ሰው የምታጥላለው? ለምንድን ነው ወይ ለልዩ አይኔ፣ እንደው እኔ ቢሆን ወላይ ራሴን አጠፋለሁ። ካልሆነ እንደት ነው ወላሂ፣ ሳምሪ ሰብረኛ ናት። አሁንም ትልቁን ትልቁን ሰብር አላህ የወፍቃት ቀሰም ብላ። እንዲህ የወረደች ሴትዮ አይቻላቅም። እንዲህ የቀለለች ሴትዮ አይቻላቅም። አረ ያባቴ አምላክ ያቅልልሽ እንደው የትልቅ ትንሽ ውዶች ይመስላል ልጁ ወላይ ሲመረው ማለት ነው ምርር ስለው ወቶ ቪዲዮ ሰርቷል እኔና አንቺ በህግ ነው የምንደራደረው ካሁን በኋላ ስሜን ካናሳሽ ብለታል እቺ ባለጌ ስማኑ ስሙን ማንሳት ትተዋለች ብላችኋል እኔ እኮ የሰው ልጅ ልጁን አንዴ ቆጣል ይተዋል የእሷ እኮ መቆጣት አርባ ሽሪን ሰዓ ነው ሁሉ ነው ተበርች ሰላም ልጆቹ የእሷን ስም አያነሱ፣ ስለ ሷ አያወሩ፣ ስለ ሷ አያነሱ። የራሳቸውን ላይፍ ነው የሚኖሩት የራሳቸውን ስራ። ቀናችባቸው፣ በህይወታቸው ቀናችባቸው፣ በስራቸው ቀናችባቸው። ች ሴትዮ ቀሰን ብላ ቀሰን ብላ ቀናችባቸው፣ በህይወታቸው በኑሯቸው እንጂ ሰው እንዲ አዝ ብላ እኔ እኔ እኔ ምን አይነት ሴትዮ እንደሆነች አላቅም። ለማንኛውም ውዶቼ ሼር አድርጉት ላይክ አድርጉት። ይሄ መስላን አመሰግናለሁ። እውነት ስለተናደድኩኝ ነው። ለምንድን ነው አትከበርም በሚለው ቪዲዮ የሰራሁት። ኡዝ ቢላ